ተመልካቾቻችን አሁን የምገኘው በስካይላይት ሆቴል የኢሬቻን ባህል በማስመልከት በተዘጋጀ ኤክስፖ ላይ ነው። እንግዲህ በዚህ ኤክስፖ ላይ አዮ ሬስቶራንት የተለያዩ የኦሮሚያ ባህላዊ ምግቦችን ለማስተዋወቅ በዚህ ስፍራ ተገኝቷል። ዞር ዞር ብለን እንመለከታለን። ደናኖት። እንደምን አሉ። እንደሚታወቀው እንግዲህ ወቅቱ የኢሬቻ በዓል እንደመሆኑ መጠን በዓሉን ከሚያደምቁት ነገሮች አንዱ ባህላዊ ምግቦቹ ናቸውእና እነዚህ ባህላዊ ምግብ ለመመልከት ነበር እዚህ ስፍራ የተገኘው። ከስያሜያቸው አንስተን ስላሰራራቸው አንዳንድ ነገር ይነግሩኛል። የኦሮሚያ ምግብ ልዩ የሚያደርጉ አንደኛ እንደዚህ በሚታዩ በተፈጥሮ ነገር አብዛ ጋ ይታይሻል። ቡና አለ፣ ጤፍ አለ፣ ቀይ ጤፍ አለ፣ ነጭ ጤፍ አለ፣ አንጮቴ አለ። በተለይ የአንጮቴ ማለት ስራ ስር ነው። ብዙ ቦታ አይበቅል። ሁልጋ ላይ ብቻ ነው የሚበቅለው። ለጥንካሬ የሚሆን ነው። አሁን በጣም ለመድኃኒትነት እየተፈለገ ነው። ሲሰራ እንደዚህ ነው። እንደዚህም እየተቆረጠ እንደዚህ ይበላል። በቆጭቆጫ እንደዚህ ይበላል። አሁን ከዛ በኋላ አሁን በዓል ጊዜ በተለይ መመስቀል ላይ እንደዚህ በሬቻ በቆጭቆጫ ይበላል ማለት ነው። ከፈቱ ደግሞ በቅቤ የተለወሰ ለትልቅ ሰዎች ለከበሩ ሰዎች ድንች ነው፣ ይጣፍጣል በጣም። እንግዲህ ተመልካቾቻችን ይህ ምግብ አንጮቴ ይባላል። ወለጋ አካባቢ ነው የሚዘወተረው። በቅቤ ነው በለም። እሺ እንጀራ ይበላል። በጣም ነው የሚጣፍጠው። ይሄ ግርሴ ይባላል። ዱሮ አባቶቻችን ሌሊት ተነስቶ አዳኝ የሚያውቁ ሰዎች ይሄዳሉ፣ ወደ በራ እነሱ ሲሄዱ እናቶቻችን በአገልግል አርጎ ይህን ጋግሮ ነው የሚሸኘው። አስር ቀን አምስት ቀን ውሃ እየጠጡ እንደ ስንቅ ማለት። ይሄ ጨጨብሳ ነው፣ የትም ቦታ ይሰራል። ከቀይ ጤፍ ነው። ብዙ ቦታ ብዙ ቦታ ይሰራል። ጩኮ ነው፣ በቅቤ ብቻ ነው የሚሰራ። ከዚህ ገብስ ነው የሚሰራ። እስኪ ቅመሽ አይሙን በጣም ነው የሚጣፍጠው። ቡነቀላ የሚባለው ድፍን ቡናና ዝንጅብል ነው። በቅቤ ብቻ ነው የሚቆላ። ዝንጅብሉ ተፈጭቶ ማለት ነው? አይደለም፣ ተቆራርጦ እንደ ቡና ታይሻል። ሁን ዝንጅብል ናት። በቃ እንደዚህ ተቆራርጦ እንደ ቡና በቅቤ ብቻ ነው የሚሰራ። አመት ባህል ሲሆን ሰው ልጁን ስደር የከበረ እንግዳ ወደ ቤት ሲመጣ ለሁሉ ሰው አይሰጥም። ይሄ ቆሪ ነው። ቆሪ በቅቤ ነው የሚታሸው። ገብሱን እዛ ጋር አይተሻል፣ እሱን በቅቤ ማሽት ማለት ነው። ግን የኛን ጉዳይ ላይ የት የሚያደርገው መሮ ይባላል። ይሄ መሮ ማለት እሸት በቆሎ በጣም እሸት የሆነው ፈጭና በይንፋሉት። አዎ በይንፋሉት ብቻ ይበስላል። የት ነው ይሄ የሚዘወተረው? ሁሉም ኦሮሚያ ክልል ላይ ያለ ቆጮ ነው። በጣም ጣሙ ደስ ይላል። ቀይ ጤፍም አለ መሮ የሚባለው አሁን ይሄ ይሄኛው ከቀይ ጤፍ ነው የተሰራ። እዚህ ውስጥ አሁን ቆማቆሞች አሉ፣ ቅቤ አለ። ከሺ ይባላል እንጀ አይጀታ ደርቆ ነው የሚጋገረው። ከዛ ቅቤ ይፈስበትና ይቆያት ነው እስከምረጋ በትልቅ ሰዎች ከወተት ጋር ይቀርባል። ያ ጩምቦ ነው። ጩምቦ ማለት በወለጋ ምድር ብቻ የሚሰራ ነው። በጣም ለእንግዶች ለበዓል። አሁን ግን በቢዝነስ ጩምቦ እያዘዙ ሰዎች ይበላሉ። ጥቁር ጤፍ ነው በምትወጣና በቅቤ ብቻ ይቀባል። ከዛ አይብ እያደረግን ደግሞ ታለሽ። እንዴት ነው የሚሰራ? ተመልካቾቻችን እንግዲህ የተለያዩ ባህላዊ ምግቦችን ስያሜያቸውን ከነ አሰራራቸው እየተመለከትን ነው የምንገኘው። እነዚህ ምግቦች እንግዲህ አዮ ሬስቶራንት ነው የኤሬቻን በዓል በማስመልከት ለይታ ያቀረባቸው። አሁን ደግሞ ጩምቦ የተባለን ምግብ እየተመለከትን ያለ ነው በአይብና ቆጭቆጫ ው ቅቤ ይደረጋል። የኢሬቻ በዓል በመጣ ቁጥር ያዘጋጃሉ ማለት ነው። እንደዚህ ሌላ ግን እናዘጋጃለን። ይህ ቅቤ አይቡ ነው። ብቁር ይባላል። ከቀይ ጤፍ፣ ዳጉዛ በሶስት ቀን ነው የሚጠጣ። ጌሾ የለው በብቅል ብቻ ጠጅ ነው። ይው እዚህ ጋር እንደሚታያቸው መንቀል ይባላል። በእንደዚህ አይነት ነው። ትልቅ ነው። ምን ማለት ነው መንቀል ማለት? ጌት ጌጥ እንደማለት ነው። ይሄ ደግሞ ጌሾ የሚጨምርበት ጠላ ማለት ነው። ኖርማል ጠላ ጠላ ነው። ጠላ ግን ሁለት አይነት ነው ያለ። ይሄ ኖርማል ጠላ ነው። ይሄንን ጠላ ደግሞ በማ የማር ጠላ ይባላል። ከተሰራ በኋላ ነው ማር የሚጨምረው። በጣም ደስ የሚል ድባብ ነው ያለው። የኢሬቻን በዓል በማስመልከት የተለያዩ ሰዎች እንግዲህ በዚህ ስፍራ ተገኝተዋል። ቡና ብጠጭ ደግሞ ደስ ይለኛል። እሺ እንግዲህ ተመልካቾቻችን በዚህ በስካይ ላይት ሆቴል በተደረገ ኤክስፖ ላይ አዮ ሬስቶራንት ባዘጋጀው የኦሮሞ ባህላዊ ምግቦችን ተመልክተናል። እኔም እንግዲህ እነዚህን በኦሮሚያ የሚዘወተሩ ባህላዊ ምግቦችን ለእናንተ አስቃኝቻለሁ። ለነበረን ቆይታ በጣም ነው ማመሰግነው።